ከዚህ በኋላ መንፈስ ቅዱስ ኢየሱስን በዲያብሎስ ሲፈትን ዘንድ ወደ ምድረ በዳ ወሰደው። አርባ ቀንና አርባ ሌሊት ከጾመ በኋላ ተራበ። ፈታኙም ወደ ኢየሱስ ቀርቦ የእግዚአብሔር ልጅ ከሆነ ከእነዚህ ድንጋዮች እንጀራ እንዲሆን እዘዝ አለው። ኢየሱስም ሰው ከእግዚአብሔር አፍ በሚወጣው ቃል ሁሉ እንጂ በእንጀራ ብቻ አይኖርም ተብሎ ተጽፏል ስል መለሰለት። ቀጥሎም ዳብሎስ ኢየሱስን ወደ ቅድስት ከተማ በመውሰድ ከቤተ መቅደሱም አናት ላይ አውጥተው የእግዚአብሔር ልጅ ከሆን ራስህን ወደ መሬት ወርውር፣ እንዲህ ተብሎ ተጽፏልና እግርህ በድንጋይ እንዳይሰናከል በእጃቸው ያነሱህ ዘንድ መላእክቱን ስላንተ ያዝልሃል። ኢየሱስም እንደዚሁም በመጽሐፍት እግዚአብሔር አምላክህን አትፈታተነው ተብሎ ተጽፏል በማለት መለሰለት። እንደገናም ዲያብሎስ ኢየሱስን እጅግ ከፍ ወዳለ ተራራ አውጥቶ የዓለምንም መንግሥታት ከነክብራቸው አሳየውና ወድቀህ ብትሰግድልኝ ይህን ሁሉ እሰጥሃለሁ አለው። ኢየሱስም አንተ ሰይጣን ከፊተ ራቅ። ለአምላክህ ለእግዚአብሔር ስገድ፣ እርሱንም ብቻ አምልክ ተብሎ ተጽፏልና አለው። ከዚያም ዲያብሎስ ትቶት ሄደ። መላእክቱም መጥተው አገለገሉት። ኢየሱስ የዮሐንስ መታሰር በሰማ ጊዜ ወደ ገሊላ ተመለሰ። የናዝረትንም ከተማ ትቶ በዛብሎን እና በነፍት አለም አካባቢ በባሕሩ አጠገብ በምትገኘው በቅፍርናሆም ከተማ መኖር ጀመረ። በዚህም በነቢዩ ኢሳያስ እንዲህ ተብሎ የተነገረው ትንብት ተፈጸመ። የዛብሎን ምድር፣ የንፍት አለም ምድር፣ ከዮርዳኖስ ማዶ በባሕር መንገድ አጠገብ ያለው የአሕዛብ ገሊላ በጨለማ የሚኖር ሕዝብ ታላቅ ብርሃን አየ። በሞት ጥላ ምድር ላለው ብርሃን ወጣለት። ከዚያ ጊዜ አንስቶ ኢየሱስ ንስሐ ግቡ፣ መንግሥተ ሰማያት ቀርባለችና እያለ መስበክ ጀመረ። ኢየሱስም በገሊላ ባሕር አጠገብ ሲያልፍ ሁለት ወንድማማቾች ማለትም ጴጥሮስ የተባለውን ስምዖንንና ወንድሙን እንድሪያስን አያቸው። አሳ አጥማጆች ነበሩና መረባቸውን ወደ ባሕሩ ይጥሉ ነበር። ኢየሱስም ኑ፣ ተከተሉኝ፣ ሰዎችን አጥማጆች አደርጋችኋለሁ አላቸው። ወዲያው መረባቸውን ትተው ተከተሉት። አለፍ እንዳለም ሌሎች ሁለት ወንድማማቾች የዘብዴዎስን ልጅ ያይቆብንና ወንድሙን ዮሐንስን አየ። ከአባታቸው ከዘብዴዎስ ጋር በጀልባ ውስጥ መረባቸውን አበጁ ነበር። ኢየሱስም ጠራቸው። ወዲያውኑ ጀልባቸውንም ሆነ አባታቸውን ትተው ተከተሉት። ኢየሱስም በምኵራባቸው እያስተማረ የእግዚአብሔርን መንግሥት የምሥራች ቃል እየሰበከ በሕዝቡ መካከል ማንኛውንም ደዌና ሕመም እየፈወሰ በመላው ገሊላ ይዘዋወር ነበር። ከዚህም የተነሳ ዝናው በመላዋ ሶሪያ ተሰማ። ሕዝቡም በተለያዩ በሽታዎች የታመሙትን፣ በክፉ ደዌ የሚሰቃዩትን፣ አጋንንት ያደረባቸውን፣ የሚጥል በሽታ ያለባቸውን፣ ሽባዎችን ሁሉ ወደ እርሱ አመጡም፣ ፈወሳቸውም። ከዚህም የተነሳ ከገሊላ ከአስሩ ከተሞች ከኢየሩሳሌም ከይሁዳና ከዮርዳኖስ ማዶ የመጡ ብዙ ሰዎች ተከተሉት።